እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ በስፋት የምንመለከተው የቫይታሚን ዲ ማሟያ ወይም ደግሞ ሰፕሊመንትን ስትወስዱ የምትሰሩትን በርካታ ስህተቶችን፣ የቫይታሚን ዲ ሰፕሊመንት ወይም ደግሞ ማሟያን በትክክል እንዴት መውሰድ እንዳለባችሁ፣ በቀን ምን ያክል የቫይታሚን ዲ መጠንስ መውሰድ ይገባችኋል። እንዲሁም ደግሞ በቫይታሚን ዲ የበለጸጉ በርካታ ምግቦችን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚም ነው አስፈላጊም ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ለእህት ለወንድሞቻችሁ፣ ለእናት ለአባት፣ ለወዳጅ፣ ለቤተሰቦቻችሁ ሼር በማድረግ ሌሎችንም አስተምሩ እዳለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርቱ እንግባ። ቫይታሚን ዲ እንግዲህ መውሰድ ካለባችሁ ቫይታሚኖች ውስጥ ወሳኙ ነው። ምክንያቱም የቫይታሚን ዲ ጉድለት ወይም ደግሞ እጥረት ተከሰተ ማለት በርካታ ችግሮችን ሊያስከትል ይችላል ማለት ነው። ምክንያቱም ቫይታሚን ዲ በሰውነታችን ውስጥ ለበርካታ ተግባራት አስፈላጊ ነው። ቫይታሚን ዲ እጅግ በጣም በርካታ ጥቅሞችን ይሰጠናል። የአጥንት ጤናን ይደግፋል። የሰውነትን በሽታ የመከላከል አቅምን ያሳድጋል። ስሜትን ያሻሽላል። የሰውነትን ኢንፍላሜሽንን ይቀንሳል። የጡንቻን ጥንካሬ ይደግፋል። የካልሲየም መምጠጥን ለመቆጣጠር ይረዳል። የአጥንት መሳሳትን አደጋ ሊቀንስ ይችላል። የጥርስ ጤናንም ይደግፋል። የአጥንት ስብራት አደጋን ሊቀንስ ይችላል። የህዋስ መደበኛ እድገትን ይረዳል። የልብ ጤናንም ይደግፋል። የድብርትን አደጋ ሊቀንስም ይችላል። ሪኬትስን ለመከላከል ይረዳል። የአንጎል ተግባርን ይደግፋል። የአይነት ሁለት የስኳር በሽታ አደጋንም ሊቀንስ ይችላል። የሳምባ ተግባርን ይደግፋል። ክብደትንም ለመቆጣጠር ይረዳል። የራስን በሽታ የመከላከል ችግሮችን አደጋ ሊቀንስ ይችላል። የታይሮይድ እጢ ተግባርን ይደግፋል። የኃይል መጠንን ሊያሻሽልም ይችላል። የመልቲፕል ስክሎሮሲስ አደጋን ለመቀነስም ይረዳል። የካንሰር አደጋ ተጋላጭነትንም ሊቀንስ ይችላል። የመራቢያ ጤናንም ይደግፋል። በተለይ በተለይ በአሁኑ ሰዓት የቫይታሚን ዲ እጥረት ካለ የወሊድ ችግርም ሊያጋጥማችሁ ይችላል። የእንቅልፍ ጥራትንም ሊያሻሽል ይችላል። የኢንሱሊን መጠንንም ለመቆጣጠር ሊረዳ ይችላል። የቆዳ ጤናንም ይደግፋል። ስር የሰደደ ህመምንም ለመቀነስ ይረዳል። የደም ግፊትንም ሊቀንስ ይችላል። ከበሽታዎች በፍጥነት ለማገገምም ይረዳል። የመተንፈሻ አካላት በሽታዎችን ክብደትንም ሊቀንስ ይችላል። የእርግዝና ጤናንም ይደግፋል። የፒሲኦኤስ ምልክቶችንም ሊረዳ ይችላል። ጤናማ እርጅናንም ይደግፋል። የእውቀት ማሽቆልቆል አደጋንም ሊቀንስ ይችላል። የአለርጂ ምልክቶችንም ሊቀንስ ይችላል። የአንጀት ጤናንም ይደግፋል። የሆርሞኖችን ሚዛንንም ለመጠበቅ ይረዳል። የአትሌቲክስ አፈጻጸምንም ሊያሻሽል ይችላል። የሩማቶይድ አርትራይተስ አደጋንም ሊቀንስ ይችላል። የአይን ጤናንም ይደግፋል። በእድሜ የገፉ ሰዎች ሚዛናቸውንም እንዲጠብቁ ይረዳል። የጸጉር እድገትንም ይረዳል። ቫይታሚን ዲ በጣም አስፈላጊ ቫይታሚን ነው። ስለዚህ እነዚህ ሁላ በርካታ ተግባራቶችን ያከናውናል። ስለዚህ እጥረቱ ከተከሰተ ከባድ እንደሆነ ግልጽ ነው ማለት ነው። በተለይም በቂ የፀሐይ ብርሃን ለማያገኙ ወይም ደግሞ የቫይታሚን ዲ መጠናቸው አነስተኛ ለሆኑ ሰዎች የቫይታሚን ዲ ማሟያ ወይም ደግሞ ሰፕልመንት መውሰድ በጣም ጠቃሚ ነው። ሆኖም ታዲያ ሰዎች የቫይታሚን ዲን ሰፕልመንትን ሲወስዱ ውጤታማነቱን ሊቀንስ ወይም ደግሞ የጤና ችግርን ሊያስከትሉ የሚችሉ በርካታ የተለመዱ ስህተቶችን ይሰራሉ ማለት ነው። እነዚህ የምትሰሩትን ስህተቶችን አሁን እነግራቸዋለሁኝ። አንደኛና የመጀመሪያው የተሳሳተ የቫይታሚን ዲ መጠንን መውሰድ ነው። ብዙ ሰዎች ውጤታማ ለመሆን በጣም ትንሽ መጠን ወይም ደግሞ በጣም ብዙ መጠን የቫይታሚን ዲ መጠንን ይወስዳሉ የቫይታሚን ዲ የመመረዝ አደጋ ያጋጥማቸዋል መደበኛ የብዙ የቫይታሚን ተጨማሪዎች ብዙን ጊዜ ከ400 እስከ 800 ኢንተርናሽናል ዩኒት ብቻን ይይዛሉ ይህ ደግሞ ጉድለት ላለባቸው ሰዎች በቂ ላይሆን ይችላል ስለዚህ ጉድለት ካለባችሁ ተመርምራችሁ አስፈላጊውን መጠን ዶክተራችሁ ያዝላችኋል ማለት ነው በየቀኑ ደግሞ ከ4000 ኢንተርናሽናል ዩኒት በላይ ያለ ሐኪም ትእዛዝ መውሰድ የቫይታሚን ዲ መመረዝንም ሊያስከትል ይችላል ይህም በከፍተኛ የካልሲየም መጠን የተነሳ እንደ ማቅለሽለሽ ድክመትናም የኩላሊት ችግሮች ያሉ ምልክቶችን ያስከትላል ማለት ነው። ታዲያ መፍትሄው ሁልጊዜ መጠናችሁን በምርመራ አረጋግጡ። እናም እርግጠኛ ካልሆናችሁ የቫይታሚን ዲ መጠናችሁን ለመመርመር የጤና ባለሙያን ማማከር ያስፈልጋል። ሁለተኛ ቫይታሚን ዲን ከስብ ጋር አለመውሰድ ነው። ቫይታሚን ዲ በስብ የሚሟሟ ወይም ደግሞ ፋት ሶለበል ቫይታሚን ነው። ይህም ማለት በአግባቡ በሰውነታችን ለመዋጥ የአመጋገብ ስብ ወይም ደግሞ ፋት ያስፈልገዋል። በባዶ ሆድ ወይም ደግሞ ዝቅተኛ ቅባት ባለው ምግብ መውሰድ መጠኑን በእጅጉ ሊቀንስ ይችላል። ያን ያክል ጥቅምም ላናገኝ እንችላለን። ታዲያ መፍትሄው እንደ አቮካዶ፣ ለውዝ፣ እንቁላል ወይም ደግሞ የወይራ ዘይት ባሉ ጤናማ ቅባቶችን በያዘ ምግብ ውስጥ መውሰድ ያስፈልጋል። ሶስተኛ የተሳሳተ የቫይታሚን ዲ ቅርጽን መጠቀም ነው። ቫይታሚን ዲ እንግዲህ በሁለት መንገድ ይመጣል። ቫይታሚን ዲቱ እናም ቫይታሚን ዲስሪ ማለት ነው። ሁለት ዋና ዋና የቫይታሚን ዲ አይነቶች ናቸው። ቫይታሚን ዲቱ ከእጽዋት የሚገኝ ሲሆን የቫይታሚን ዲ የደም መጠንን ከፍ ለማድረግ ያን ያክል ውጤታማ አይደለም። ቫይታሚን ዲስሪ ደግሞ ከእንስሳት የሚገኝ ወይም ደግሞ የተዋሃደ የበለጠ ኃይለኛ እናም ረጅም ጊዜ የሚቆይ ነው። መፍትሄው ቪጋን ካልሆናችሁ በስተቀር ቫይታሚን ዲስሪን መምረጥ ያስፈልጋል። ቫይታሚን ዲቱን ከመረጣችሁ አሁን ከሊንከን የተሰሩ የቪጋን አማራጮች አሉ። ብዙ ጊዜ ግን ቫይታሚን ዲስሪን ብትጠቀሙ መልካም ነው፣ ውጤታማ ስለሆነ። አራተኛ ደግሞ መስተጋብሮችን አለማረጋገጥ ነው። ቫይታሚን ዲ ከተወሰኑ መድኃኒቶች ጋር መስተጋብርን ሊፈጥር ይችላል። ለምሳሌ እንደ ስቴሮይድ ለምሳሌ ፕሬኒሶን ካሉ መድኃኒቶች፣ የክብደት መቀነሻ መድኃኒቶች ለምሳሌ ኦርሊስታት፣ ኮሌስትሮልን የሚቀንሱ መድኃኒቶች ለምሳሌ ኮሌስትራሚን ከሚባሉ መድኃኒቶች ጋር ከነዚህ መድኃኒቶች ጋር መስተጋብር ይፈጥራል። እነዚህ የቫይታሚን ዲ መምጠጥን ሊያስተጓጉሉ ወይም ደግሞ የቫይታሚን ዲ ሜታቦሊዝምን ሊቀይሩም ይችላሉ። መፍትሄው የረጅም ጊዜ መድኃኒትን እየወሰዳችሁ ከሆነ ሐኪማችሁን ማነጋገር ነው። አምስተኛ አብሮ የሚወሰዱ ንጥረ ነገሮችን ወይም ደግሞ ሰፕልመንቶችን ችላ ማለት ነው። ቫይታሚን ዲ ከማግኒዥየም እናም ከቫይታሚን ኬቱ እናም ከካልሲየም ጋር በቅርበት ይሰራል። በቂ ማግኒዚየም ከሌለ ሰውነታችሁ ቫይታሚን ዲን በብቃት ላይጠቀምበት ይችላል። በቂ ቫይታሚን ኬቱም ከሌለ በቫይታሚን ዲ የሚንቀሳቀሰው ካልሲየም በአጥንቶች ፋንታ በደም ቧንቧዎች ውስጥ ሊከማች ይችላል። መፍትሄው፣ በተለይም የረጅም ጊዜ ከፍተኛ መጠን ያለው ቫይታሚን ዲን እየወሰዳችሁ ከሆነ ማግኒዥየም እናም ቫይታሚን ኬቱን ለመውሰድ አስቡበት። ዶክተራችሁንም አማክሩ። ስድስተኛ ደግሞ የደም ደረጃዎቻችሁን አለመከታተል ነው። የ25 ኦኤችዲ ደረጃዎችን በደም ውስጥ የሚመረመረውን አይነት ሳታረጋግጡ በጭፍን ማሟያን መውሰድ ከሚፈለገው በታች ወይም ደግሞ ከመጠን በላይ መውሰድን ሊያስከትልባችሁ ይችላል። መፍትሄው ታዲያ በመደበኛነት ተጨማሪ ምግብን ወይም ደግሞ ሰፕልመንቶችን እየወሰዳችሁ ከሆነ ቢያንስ በአመት አንድ ወይም ደግሞ ሁለት ጊዜ የቫይታሚን ዲ መጠናችሁን በምርመራ ማረጋገጥ አለባችሁ። በተለይ በተለይ ቫይታሚን ዲን ያለ ሐኪም ትእዛዝ እየወሰዳችሁ ከሆነ ከሶስት ወር በኋላ በህክምና የቫይታሚን ዲ የደም መጠናችሁን መመርመር ያስፈልጋል። ሰባተኛ ደግሞ የፀሐይ ብርሃን በቂ ነው ብሎ ማሰብ ነው። የፀሐይ ብርሃን ብታገኙም እንኳን የተለያዩ ምክንያቶች የሰውነታችሁን የቫይታሚን ዲን የማምረት አቅምን ይገድባሉ። ለምሳሌ የቆዳ ቀለማችሁ፣ ጠቆር ያለ ቆዳ ያነሰ ቫይታሚን ዲን ያመርታል። የፀሐይ መከላከያን የምትጠቀሙ ከሆነ፣ ወቅቱ ማለትም ፀሐይ የሚወጣበት ወቅቱ፣ እድሜያችሁ እናም ለፀሐይ የምትጋለጡበት የቀኑ ሰዓት የቫይታሚን ዲ አወሳሰድ መጠንን ይወስኗል ማለት ነው። መፍትሄው ታዲያ ፀሐይ ብቻ በቂ ነው ብላችሁ እያሰባችሁ ከሆነ ስህተት ነው። ብቸኛው አስተማማኝ የቫይታሚን ዲ መጠናችሁን መንገድ ለማወቅ ምርመራ ማድረግ ነው። ከዛም ሰፕልመንት መውሰድ ሊያስፈልጋችሁ ይችላል። እርግጥ ነው የቫይታሚን ዲ መጠን ከፀሐይ ብርሃን ይገኛል፣ ነገር ግን በቂ መጠን ለማግኘት ትንሽ አስቸጋሪ ሊሆን ይችላል። ትምንተኛ ወጥነት የሌለው ማሟያን አለመውሰድ ነው። ቫይታሚን ዲ በሰውነት ውስጥ ይከማቻል። ነገር ግን መደበኛ ያልሆነ አጠቃቀም በተለይም ጉለት ካለባችሁ ደረጃው እንዲለዋወጥ ሊያደርግ ይችላል። መፍትሄው ታዲያ ወጥ የሆነ የዕለት ዕለት እንቅስቃሴን ፍጠሩ። በየቀኑ ወይም ደግሞ በየሳምንቱ መውሰድ በጣም ውጤታማ ነው። ዘጠነኛ ደግሞ ፈጣን ውጤትን የምትጠብቁ ከሆነ ነው የቫይታሚን ዲ መጠንን በከፍተኛ ሁኔታ ለማሻሻል እናም ምልክቶች እንደ ድካም፣ ድብርት ወይም ደግሞ የአጥንት ህመምን ለመቀነስ ከሳምንታት እስከ ወራት የቫይታሚን ዲ ሰፕልመንት ሊወሰድ ይችላል። መፍትሄው ታጋሽ እናም ወጥ ሁኑ። እናም ከ8 እስከ 12 ሳምንታት ከወሰዳችሁ በኋላ ደረጃችሁን እንደገና በምርመራ አረጋግጡ። አስረኛ ጥራት የሌላቸውን ተጨማሪዎች ወይም ደግሞ ሰፕልመንትን መጠቀም ነው። ዝቅተኛ ጥራት ያላቸው ወይም ደግሞ ጊዜ ያለፈባቸው ተጨማሪዎች ከተጠቀሰው ያነሰ ቫይታሚን ዲን ሊይዙ ይችላሉ ወይም ደግሞ በደንብ በሰውነታችን ላይዋጡ ይችላሉ። መፍትሄው ጥራቱ እናም መጠኑ በሶስተኛ ወገን የተረጋገጡ ታማኝ ምርቶችን ምረጡ። ስለዚህ የቫይታሚን ዲ ሰፕሊመንትን ስትወስዱ የምትሰሩት በርካታ ስህተቶች እነዚህ ናቸው። ታዲያ የቫይታሚን ዲ ማሟያን ወይም ደግሞ ሰፕሊመንትን ውጤታማ በሆነ መንገድ ለመውሰድ የሚረዳችሁን ግልጽናም ቀላል መመሪያዎችን ደግሞ አሁን እነግራችኋለሁኝ። አንደኛ ቅባት ካለው ምግብ ጋር ውሰዱት። ቫይታሚን ዲ እንዲዋጥ ስብ ያስፈልገዋል። እንክብሉን ወይም ደግሞ ክኒኑን እንደ እንቁላል፣ አቮካዶ፣ ለውዝ ወይም ደግሞ የወይራ ዘይት ባሉ ጤናማ ቅባቶችን በያዘ ምግብ ውሰዱት። ለምሳሌ ከቁርስ ጋር ቶስትናም የኦቾሎኒ ቅቤ ወይም ምሳ ላይ የምትወስዱት ከሆነ ደግሞ ከተጠበሰ ሳልመን ጋር ውሰዱት። ሁለተኛ ቫይታሚን ዲቱን ሳይሆን ቫይታሚን ዲስሪን ምረጡ። ቫይታሚን ዲስሪ የቫይታሚን ዲ መጠናችሁን ከፍ ለማድረግ እናም ለመጠበቅ የበለጠ ውጤታማ ነው። ስትገዙ መለያውን አንብቡ፣ እናም ዲቱ ሳይሆን ዲስሪ መሆኑን አረጋግጡ። ሶስተኛ ትክክለኛውን መጠንን ጠብቁ። በጣም ትንሽ መጠን መውሰድ አይረዳም፣ በጣም ብዙ መውሰድ ደግሞ ጎጅ ሊሆን ይችላል። ለአብዛኛዎቹ አዋቂዎች ደህንነቱ የተጠበቀ የዕለት ዕለት የቫይታሚን ዲ መጠን ከ600 እስከ 800 ኢንተርናሽናል ዩኒት ነው ማለት ነው። እስከ አንድ ሺህ ኢንተርናሽናል ዩኒት መውሰድን ትችላላችሁ። ጉለት ካለባችሁ ደግሞ ሐኪማችሁ የበለጠ እንድትወስዱ ሊመክር ይችላል። ለአጭር ጊዜ ሐኪማችሁ ካልነገራችሁ በቀር ደግሞ በቀን እስከ አራት ሺህ ኢንተርናሽናል ዩኒት እና ከዛ በላይ በፍጹም መውሰድ የለባችሁም። የቫይታሚን ዲ መመረዝን ያስከትላል። አራተኛ፣ በተከታታይ መውሰድ ነው። ቫይታሚን ዲ በሰውነታችሁ ውስጥ መከማቸት አለበት። በየቀኑ በተመሳሳይ ሰዓት ውሰዱት፣ ወይም ደግሞ ሐኪማችሁ እንዳዘዘው በሳምንት አንድ ጊዜ ትልቅ መጠንን መውሰድ ነው። እንዳትረሱት አስታዋሽ ነገርን አዘጋጁ፣ ወይም ደግሞ ጀስት ጥርሳችሁን ከመቦረሽ ጋር አዛምዳችሁ ለመውሰድ ሞክሩ። አምስተኛ፣ የደማችሁን መጠን አረጋግጡ። የቫይታሚን ዲ መጠናችሁን መገመት አትችሉም። ሐኪማችሁን ቀላል የደም ምርመራ እንዲያደርግላችሁ ጠይቁ። 25 ኦኤችዲ ምርመራን አድርጉ፣ ማለትም የቫይታሚን ዲ የደም መጠናችሁን ምርመራ አድርጉ። የሚፈለገው ጤናማ የቫይታሚን ዲ መጠን ለአጠቃላይ ጤና ከ30 እስከ 50 ናኖግራም ፐር ሚሊሊትር ቢሆን ይመረጣል። ስድስተኛ ደግሞ ማግኒዥየምናም ቫይታሚን ኬቱን አትርሱ። እነዚህ እንግዲህ ሰውነታችሁ ቫይታሚን ዲን በአግባቡ እንዲጠቀምና ካልሲየም ወደ ደም ቧንቧችሁ ሳይሆን ወደ አጥንታችሁ እንዲሄድ ይረዳሉ። በማግኒዚየም የሚበለጸጉ ምግቦችን እንደ ስፒናች፣ ለውዝ፣ ባቄላ ያሉ ምግቦችን ተመገቡ፣ ወይም ደግሞ ማግኒዚየም ፕላስ ቫይታሚን ኬቱን በማሟያ ወይም ደግሞ በሰፕሊመንት መልኩ መውሰድ ያስፈልጋል። ቫይታሚን ዲ ሰፕሊመንትን ስትጠቀሙ ሰባተኛ ደግሞ የመድኃኒት መስተጋብሮችን ተጠንቀቁ። አንዳንድ መድኃኒቶች የቫይታሚን ዲ መምጠጥን ሊቀንሱ ይችላሉ። እንደ ስቴሮይድ፣ የሚጥል በሽታ መድኃኒቶች ወይም ደግሞ የኮሌስትሮል ማገጃዎችን የምትወስዱ ከሆነ ከፍተኛ የቫይታሚን ዲ መጠን ያስፈልጋችሁ እንደሆነ ሐኪማችሁን መጠየቅ ያስፈልጋል። ስምንተኛ፣ የፀሐይ ብርሃን በቂ ላይሆን እንደሚችል ግዴታ ማወቅ አለባችሁ። የፀሐይ መከላከያ፣ ጠቆር ያለ ቆዳ ካላችሁ፣ እድሜያችሁ ወይም ደግሞ አካባቢያችሁ ከፀሐይ የሚገኘውን ቫይታሚን ዲን ሊያግድ ይችላል። ብዙ ጊዜ ወደ ውጭ ብትወጡም ተጨማሪ ምግብ ወይም ደግሞ ሰፕልመንትን ውሰዱ፣ በተለይም በክረምት ወይም ከምድር ወገብ እርቃችሁ የምትኖሩ ከሆነ። ዘጠነኛ ደግሞ ጥራት ያለው ማሟያ ወይም ደግሞ ሰፕልመንትን ተጠቀሙ። በሶስተኛ ወገን የተረጋገጠ ኤንኤስኤፍ፣ ዩኤስፒ ወይም ደግሞ ጂኤምፒ የሚሉትን ምልክቶችን በምርቱ ላይ ፈልጉ። ታማኝ ምርትን መምረጥ ያስፈልጋል። አስረኛ ደግሞ ታጋሽ መሆን ነው። ጥቅሞቹን ለማግኘት እናም የቫይታሚን ዲ ደረጃችሁ ከፍ ሲል ለማየት ጥቂት ሳምንታት እስከ ወራት ሊወስድ ይችላል ማለት ነው። መውሰዳችሁን ቀጥሉ፣ ወጥ ሁኑ። እናም ከሁለት እስከ ሶስት ወራት ገደማ በኋላ የቫይታሚን ዲ የደም ደረጃችሁን እንደገና በምርመራ ማረጋገጥ ያስፈልጋል ማለት ነው። ስለዚህ የቫይታሚን ዲ ሰፕሊመንትን በዚህ መልኩ በትክክለኛ መውሰድ ትችላላችሁ። ታዲያ ያለ ሐኪም ትእዛዝ የቫይታሚን ዲ ሰፕልመንትን መውሰድ ይቻላል ወይ የሚል ጥያቄም አለ። አዎ ያለ ሐኪም ትእዛዝ የቫይታሚን ዲ ማሟያ ወይም ደግሞ ሰፕልመንትን መውሰድ ትችላላችሁ። ግን ስለ ቫይታሚን ዲ ምንነት፣ ጉዳቱ፣ ጥቅሙ ከልክ በላይ ሲወሰድ ምን ጉዳትን እንደሚያስከትል፣ በቀን ምን ያክል መጠንን መውሰድ እንዳለባችሁ ጉድለት ሲኖርባችሁና ጉድለት ሳይኖርባችሁ ሲቀር በቀን ምን ያክል መጠን መውሰድ እንዳለባችሁ መቼ መመርመር እንዳለባችሁ ጥልቅ ግንዛቤ ሊኖራችሁ ይገባል። አለበለዚያ ጉዳትን ልታተርፉ ትችላላችሁ። በተለይ በተለይ የቫይታሚን ዲ ሰፕልመንት ከልክ በላይ ከተወሰደ መርዛማነትን ሊያስከትል ይችላል። አልፎ ተርፎም ሞትንም ሊያስከትል ይችላል። ሆኖም አንዳንድ ሁኔታዎች ሲያጋጥማችሁ መጠንቀቅ አለባችሁ። የቫይታሚን ዲ መጠንን ስትወስዱ ከፍተኛ መጠን በቀን ከአራት ሺህ ኢንተርናሽናል ዩኒት በላይ እየወሰዳችሁ ከሆነ የመመረዝ አደጋ ለማስወገድ ሐኪማችሁን ግዴታ ማነጋገር አለባችሁ። እንደ የኩላሊት ችግር፣ የካልሲየም ችግር ያሉ የጤና እክሎች ካለባችሁ ወይም ደግሞ የቫይታሚን ዲን በሚነኩ መድኃኒቶች ላይ ከሆናችሁ ዶክተርን ግዴታ ማማከር አለባችሁ። በቫይታሚን ዲ ደረጃችሁ እርግጠኛ ካልሆናችሁ ቀላል የደም ምርመራን ማድረግ እንደሚያስፈልጋችሁ እናም ምን ያክል መውሰድ እንዳለባችሁ ሊነግራችሁ ይችላል። ለአብዛኛዎቹ ጤናማ አዋቂዎች በየቀኑ ከ600 እስከ 800 ኢንተርናሽናል ዩኒት ወይም ደግሞ እስከ አንድ ሺህ ኢንተርናሽናል ዩኒት መውሰድም ደህንነቱ እየተጠበቀ እናም ጠቃሚ እንደሆነ ይቆጠራል። ይህ ምንም የቫይታሚን ዲ ጉድለት ከሌለባችሁ እናም ጤናማ ከሆናችሁ በቀን እስከ 800 ኢንተርናሽናል ዩኒት ብትወስዱ ምንም ችግር የለም። ከዛ በኋላ ግን ከሶስት ወር በኋላ የቫይታሚን ዲ የደም ደረጃችሁን መመርመር ያስፈልጋል ማለት ነው። እንዲሁም ደግሞ የቫይታሚን ዲ ጉድለት ወይም ደግሞ እጥረት ካለባችሁ በየቀኑ ከስድስት መቶ እስከ ስምንት መቶ ወይም ደግሞ እስከ 1000 ኢንተርናሽናል ዩኒት ብትወስዱ ምንም ላይጠቅማችሁ ይችላል፣ ምክንያቱም ከፍተኛ መጠን ሊያስፈልጋችሁ ስለሚችል። ስለዚህ እንደ ጉድለታችሁ መጠን ህክምና አድጋችሁ ዶክተራችሁ ለእናንተ የሚስማማውን ወይም ደግሞ የሚያስፈልገውን መጠንን ያዝላችኋል ማለት ነው። ታዲያ ዕለታዊ የሚመከረው የቫይታሚን ዲ መጠን ምን ያክል ነው? የሚለውን ደግሞ አሁን እነግራችኋለሁ። ለጨቅላ ሕፃናት ማለትም ከ0 እስከ 12 ወራት ላሉ የሚመከረው መጠን በቀን እስከ 400 ኢንተርናሽናል ዩኒት ነው። እጥረት ካለ ደግሞ የሚወሰደው በጣም ከፍተኛ እና ማክሲመም መጠን በቀን እስከ 1000 ኢንተርናሽናል ዩኒት ነው። ልጆች ደግሞ ከ1 እስከ 13 ዓመት ያሉ የሚመከረው መጠን በቀን 600 ኢንተርናሽናል ዩኒት ነው። እጥረት ካለ ደግሞ የሚወሰደው በጣም ከፍተኛ የሆነ መጠን በቀን ከ2500 እስከ 3000 ኢንተርናሽናል ዩኒት ነው። ይህ እንደ እድሜያችሁ ይለያያል። በዶክተር ትዛዝም የሚመከር ነው። ወጣቶች ደግሞ ከ14 እስከ 18 ዓመት ያሉ የሚመከረው መጠን በቀን 600 ኢንተርናሽናል ዩኒት ነው። እጥረት ካለ ደግሞ የሚወሰደው በጣም ከፍተኛ የሆነ ማክሲመም መጠን በቀን 4000 ኢንተርናሽናል ዩኒት ነው። ይህ በዶክተር ትእዛዝ ብቻ የሚመከር ነው። አዋቂዎች ደግሞ ከ19 እስከ 70 ዓመት ያሉ የሚመከረው መጠን በቀን ከ600 እስከ 800 ኢንተርናሽናል ዩኒት ነው፣ ጤናማ ከሆናችሁ ማለት ነው። እጥረት ካለ ደግሞ የሚወሰደው በጣም ከፍተኛና ማክሲመም የሆነ መጠን በቀን 4000 ኢንተርናሽናል ዩኒት ነው። ይህ በዶክተር ትእዛዝ ብቻ የሚመከር መሆን መቻል አለበት ማለት ነው። ከሰባ ዓመት በላይ የሆኑ አዛውንቶች ደግሞ የሚመከረው መጠን በቀን እስከ 800 ኢንተርናሽናል ዩኒት እንድትወስዱ ነው። እጥረት ካለ ደግሞ የሚወሰደው ከፍተኛው መጠን በቀን 4000 ኢንተርናሽናል ዩኒት ነው። ይህ በዶክተር ትእዛዝ ብቻ የሚወሰድ መጠን ነው። ነፍሰጡርናም የሚያጠቡ ሴቶች ደግሞ የሚመከረው መጠን በቀን ከስድስት መቶ እስከ ስምንት መቶ ኢንተርናሽናል ዩኒት የቫይታሚን ዲ ሰፕሊመንት መጠን እንድትወስዱ ይመከራል፣ ጤናማ ከሆናችሁ ማለት ነው። እጥረት ካለ ደግሞ የሚወሰደው በጣም ማክሲመም እና ከፍተኛ መጠን አራት ሺህ ኢንተርናሽናል ዩኒት በዶክተር ትእዛዝ ብቻ የሚወሰድ ነው ማለት ነው። ዝም ብላችሁ ምርመራ ሳታደርጉ ከስምንት መቶ ኢንተርናሽናል ዩኒት በላይ በየቀኑ መውሰድ ከፍተኛ የሆነ የቫይታሚን ዲ መጠንን በደማችሁ እንዲኖር ያደርጋል፣ የቫይታሚን ዲ መመረዝን ሊያስከትል ይችላል። ስለዚህ እጥረት ካለባችሁ እንደ እጥረቱና እንደ ጉድለቱ መጠን ነው ዶክተራችሁ የቫይታሚን ዲ መጠን ወይም ደግሞ ሰፕሊመንትን ሊያዝላችሁ የሚችለው ማለት ነው። ስለዚህ እጥረትና ጉድለት ካለ ግዴታ ምርመራ ማድረግ ያስፈልጋል። ብዙ የጤና ባለሙያዎች በተለይም የፀሐይ ብርሃን በሌለባቸው አካባቢዎች ወይም ደግሞ በክረምት ወቅት ለአዋቂዎች ለተሻለ ጤና በየቀኑ ከአንድ ሺህ እስከ ሁለት ሺህ ኢንተርናሽናል ዩኒት እንዲወስዱ ይመክራሉ ማለት ነው። በተፈጥሮ ታዲያ በቫይታሚን ዲ የበለጸጉ ምግቦችስ ምን ምንድናቸው የሚለውን ደግሞ እነግራቸዋለሁኝ። እንደ ሳልመን፣ ሰርዲን፣ ማካሬል፣ ቱና፣ ኮድ ሊቨር ኦይል ወይም ደግሞ የጉበት ዘይት፣ የበሬ ጉበት፣ የእንቁላል አስኳሎች፣ በቫይታሚን ዲ የተጠናከሩ ወተቶች፣ በቫይታሚን ዲ የተጠናከረ የብርቱካን ጭማቂ፣ በቫይታሚን ዲ የተጠናከሩ እህሎች፣ በቫይታሚን ዲ የተጠናከረ እርጎ፣ በቫይታሚን ዲ የተጠናከረ ከእጽዋት የተገኙ ወተቶች፣ የአኩሪ አተር፣ የአልመንድና የአጃ ወተት፣ እንደ ሄሪንግ፣ ትራውት፣ የታሸገ ሳልመን፣ ለፀሐይ ብርሃን የተጋለጡ እንጉዳዮች፣ ሃሊቡት፣ አንቾቪስ፣ ካሽያር፣ ሽሪምፕ፣ ቅቤ ማርጋሪን፣ በቫይታሚን ዲ የተጠናከረ የዶሮ ጉበት፣ በቫይታሚን ዲ የተጠናከረ ቶፉ፣ በቫይታሚን ዲ የተጠናከረ የህፃናቶች ፎርሙላ፣ በቫይታሚን ዲ የተጠናከረ የአመጋገብ እርሾ ወይም ደግሞ ኒውትሪሽናል ይስት የምንለው፣ በቫይታሚን ዲ የተጠናከረ የፕሮቲን ዱቄቶች፣ በቫይታሚን ዲ የተጠናከረ የምግብ ምትክ መጠጦች እነዚህ ሁላ ቫይታሚን ዲን በተፈጥሮ ሊሰጧችሁ የሚችሉ ናቸው ማለት ነው። በተለይ በተለይ የባህር ምግቦች እንደ ሳልመን፣ ትራውት፣ ማካሬል፣ ሄሪንግ የምንላቸው ከፍተኛ የሆነ የቫይታሚን ዲ መጠንን ሊይዙ ይችላሉ ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ ሀሳብ አስተያየታችሁ አይለኝ ይላለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚም ነው በጣም አስተማሪም ነው። ስለዚህ ሁላችሁም ላይክ ሳታደርጉ እንዳትጀምሩ፣ ሼር እያደረጋችሁ ደግሞ ሌሎችንም አስተምሩ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻላ ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።